አሰላሙ አለይኩም ወረሐመቱላሂ በረካቱ ሰላም ሰላም፣ ሙድና የተከበራችሁ የቻና ላይ ቤተሰቦች እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ በአዲስ ቪዲዮ ነው የመጣሁላችሁ ማለት ነው። እኒህ አባት የምታዩቸው፣ በስክሪኑ ላይ የምታዩቸው አባት ከወደ ደቡብ ነው። ደቡብ ክልል የተሰማ ዜና ነው ማለት ነው ልጃቸውን ሲደፍር ያገኘውን ሰውዬ ብልቱን ቆርጠው ይዘው በአደባባይ እየዞሩ ይገኛሉ። በሶሻል ሚዲያም እየተዘዋወረ ይገኛል ማለት ነው። እና እኒህ አባት ጀግና ናቸው ማለት ያው፣ በሀገራችን ላይ አሁን ከቅርብ ጊዜ ወደዚህ በጣም አሰቃቂ ሁኔታ እየተሰማ ነው። ሕጻናቶችን እየተደፈሩ በየጊዜው ፍትሕ ያልተገኘለት ጉዳይ ነው ይሄ ነገር እና እኒህ አባት በራሳቸው ውሳኔያቸውን ወስነዋል ማለት ነው። በጣም ከባድ ነው ማለት ልጃችሁን ህፃን ልጃችሁን እየደፈረ ማየት በጣም በጣም አሰቃቂ ሁኔታ ነው። እና ይሄ አባት ተገቢውን ሁኔታ ነው ያደረጉት ስላለው እኔ በራሴ ማለት ነው ማለት በህጉም ቢሆን ምንም እየተገኘ መፍትሄ ስለሌለ ራሳቸው የራሳቸውን ውሳኔ ወስነዋል። እና እኒህ አባት ጀግና አባት ናቸው ሰውየው አብሮ አደግ ናቸው ማለት፣ ጎረቤት ናቸው፣ ጓደኛ ናቸው አሉ። ያ ነገር ምንም አልበገራቸውም። ይሄ ነገር ውሳኔያቸው ትክክል ነው ብዬ አስባለሁ ማለት ነው። እና እስኪ እናንተም ሃሳባችሁን ኮሜንት ላይ ያስቀምጡ። ማለት እኒህ አባት የወሰኑት ውሳኔ በእርግጥ ያው በህግ በሀገራችን ህግ ባለው ህግ ያው ላይፈቀድ ይችላል ማለት ለህግ ማቅረብ ነው እንጂ እንደዚህ በራሳችሁ ውሳኔ መወሰን አይቻልም። ያው በሀገራችን ላይ ያለው ህግ እንደዛ አይልም። በራሳችሁ ውሳኔ ወስኑ ምናምን አይልም ማለት ነው። ማለት ያው ወንጀል ሲሰራ ያገኛችሁት ሰው ለህግ ማቅረብ ለህግ እጁን እንዲሰጥ ማድረግ እንጂ በራሳችሁ ውሳኔ እንድትወስኑ የሚፈቅድ አይደለም። ግን ሕግ ቢያስቀጣቸው እራሱ ኖርማል ነው ነው ምለው። ማለት እንዴት ብዬ ነው ምነግራችሁ? እስኪ አስቡት፣ በራሴ ቢሆን ብላችሁ ብታስቡት። ማንኛውም ሰው ማንኛውም አባት እጅ ከፍንጅ ቢይዝ እንደዚህ ነው ማድረግ ያለበት በቃ። እንዲህ አሁን እኮ እናንተ አስባችሁታል። እኛ ስናድግ እኮ ሰፈር ላይ ጎረቤት ላይ ተጥለን ተሂደን እናቶቻችን ጎረቤት ላይ አስቀምጠውን ሂደው ነው፣ ጎረቤት ሲያጫውተን ይውላል። ጎረቤት ጋር ስንጫወት ውለን ነው ቤተሰቦቻችን። በቃ እንደዚህ ነው ያደግ ነው። አሁን እኮ ማን ነው እስኪ? እንዴ እኔ እንጃ፣ ከባድ ነው የምድር ማለት ልጅ ሲኖራችሁ ታቁታላችሁ። ልጅ ያላችሁ ሰዎች ታቁታላችሁ ብዬ አስባለሁ፣ አሁን ባለው ሁኔታ ማለት ነው። ሕፃን ልጅ እስኪ እንደው ጎረቤት ላይ አስቀምጣችሁ ለመሄድ ወላሂ ወንድ ካለ በጣም ነው የሆነ የሚያሳቅቀው ማለት ነው። እኔ ለራሴ በጣም እየፈራሁ ነው ማለት እንዲህ። ይሄ በጣም ከባድ ነው ማለት እዚህ። ላይ ሕግ ራሱ የሆነ ጠንከር ያለ ሕግ ቢያወጣ አላለሁ ማለት ቢታሰሩ። እኔ ፍትሕ ነው አልልም። ቢታሰሩ ራሱ ማለት ነው፣ ይታሰራል እዛ ይገባል እንደፈለገ ይበላል ይጠጣል፣ ኖርማል ነው። ማለት ሌላ ሰው አሁን ሌላ ያንን ወንጀል ደግሞ ለመስራት እንዲፈራ የሚያደርግ ህግ ቢወጣል አለሁኝ እንዴ፣ በጣም ከባድ ነው የምር። ህጻናቶችን እንዴት ነው እስኪ ህሊናቸው እንዴት ነው? ህፃናቶች ልጅ ላይ እኔ እንጃ ብቻ። ወላሂ ማሰብ ራሱ በጣም እያስጠላል ማለት ነው እና ሀገራችን ያለው ህግ በጣም በዚህ ሁኔታ በጣም የሆነ የሚያስጠላ ነገር ነው እናት በቃ ውስጧ አምኖ ጎረቤት ካስቀምጣ እንደ ድሮው ጎረቤት ካስቀምጣ የምትሄድ እናት አለቸው በጣም እየተሳቀቀች ነው ማለት ግዴታ ያኔ ሁኖ ካልሆነ ጎረቤት ካስቀምጣ ራሱ ወንድ ያለበት ካስቀምጣ መሄድ ውስጧ እየፈራ ነው አስቀምጠ ራሱ ብትሄድ ውስጧ እየፈራ ነው። ተማምና ምትሄድ እናት የለችም በሚሰማው ሁኔታ ማለት ነው። እና እኒህ አባት ትክክል ነው የሰሩት እላለሁ። ህግ ራሱ ቢቀጣቸው ራሱ ትክክል ነው እላለሁ። ማለት ያኔ ውሳኔያቸው ትክክል ነው። ቢቀጣቸውም ያኔ ኖርማል ነው። የልጃቸውን ደም መልሰዋል። አባት መሆናቸውን በቃ ጀግና ናቸው። ማንኛውም ሰው ልጁን እንደዚህ ሲደረግ ቢያይዝ ጸጥ የሚል የለም። እጅ ከፍንጅ ይዞ ማለት ነው። እና እነዚህ አባት ጀግና ናቸው። ደቡብ ክልል የተደረገው ነው። ከሶሻል ሚዲያ ነው ያው እየተዘዋወረ ይገኛል ማለት ነው። እና እኒህ አባት ጀግና ናቸው። እኔ በነገራችን ላይ እንደዚህ አይነት ቪዲዮ ሰርቻ አላያውቅም ግን ማለት ዛሬ ነው ለመጀመሪያ ጊዜ እንደዚህ አይነት ቪዲዮ እየሰራሁት ማለት ነው። እና እኒህ አባት ጀግና ናቸው። የምር እኔ ህግ ራሱ ቢቀጣቸው ራሱ ኖርማል ነው። ያኔ ማለት ጥፋት አላጠፉም። ማድረግ ያለባቸውን ነው እያደረጉት፣ የልጃቸውን እንደመልሰዋል። እና ስለዚህ እስኪ ሀሳባችሁን እና አስተያየታችሁን ጻፉልኝ ማለት አሁን ብዙዎቹ በሶሻል ሚዲያ እየተዘዋወረ ስለሆነ ቪዲዮ እየሰሩበት ነው። ቲክቶክም ላይ ዲዩት ምናምን እየሰሩበት ነው እና እንደውም አንደኛው እንዴት ይሄ ነገር ጥሩ አይደለም፣ እንደዚህ ማድረግ አልነበረበትም፣ ህጉም አይፈቅድም፣ ምናምን ለህግ ማቅረብ እንጂ ምናምን ሲል ሰምቻለሁ። እና ይሄ እንደዚህ ያለው ልጅ ራሱን ማለት ጤነኛ አይመስለኝም። እንዴት ከነዚህ የእጁን ነው የሰጠው፣ ሰውየው የእጁን ነው የሰጠው ለህግ ማቅረብ ምናምን ምናምን አይ ከልጁ ከእጅ ከልጁ ላይ አንስቶ እስኪ ህግ ሊወስደው ነው። እኔ መቸም ሰው አባትየው እያረገው በቃ ትክክለኛ ውሳኔ ነው የወሰነው። ማለት እንኳን እሱ ወንድ ሆኖ አባትየው ወንድ ሆኖ ማድረግ እየቻለ እንደዛ እኔ ራሱ ሴቷ ራሱ ይሆን እንደዚህ ባገኝ ራሱ እዛ ነው ምገለው እን ከባድ ነው በጣም ማለት ስታስቡት ማለት ነው። እና ሶሻል ሚዲያ ላይ እንደዛ ሲል ሰምቸው ለህግ ማቅረብ ነው እንጂ ይሄ ነገር ውሳኔ ምናምን ሲል ማለት እኔ እንዲህ እንዲታስቡ ይሄን ሀሳብ ካሰበ ራሱ እሱ ራሱ ሴት ልጅ ሕፃን ቢያገኝ ራሱ እንደዚህ ሰውዬ ያደርጋል ብዬ አስባለሁ። ማለት እኔ ራሱ ግራ ገባኝ። እንዴት እንደዚህ ሊል ይችላል? ብቻ ከባድ ነው። እና ሀገራችን ላይ ያለው የሴት ልጅ ጥቃት እስከ መቼ ነው እስኪ ማለት? በዚህ አመት ራሱ ስንት ልጆች ነው ህይወታቸው እያለፈ ያለው? እየተበላሹ ህይወታቸው ከባድ ነው። ወላጆችን በሀዘን እየጎዳ ያለው ይሄ ነገር ነው እና ስለዚህ ስለዚህ ስለ ሴት ሴት ልጅ ጥቃት መንግስታችን ህግ ጠንከር ያለ ህግ ቢያወጣ ይህ ሰውዬ ጠንከር ያለ ህግ ስለሌለ ነው በራሳቸው ውሳኔ የወሰኑት፣ እና ጠንከር ያለ ህግ በሀገራችን ላይ ቢወጣ እላለሁኝ። ይሄ የኔ ሀሳብ ነው። ግን ማለት እኔ ሰውዬው ያረጉት ይሄ አባት ያረጉት ነገር እኔ በጣም አስደስቶኛል። ያደረጉትም ትክክል ነው እላለሁኝ እና እስኪ እናንተ ሀሳባችሁን አሳርፉ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ቤተሰብ ሁኑ። እስኪ ቪዲዮ ለብዙ እንድች እንዲዳረስ ላይክ ላይክ ያድርጋችሁ ሼር አድርጉ እና ሀሳባችሁን እስኪ አስቀምጡኒ። ይሄ ሀሳቤ ነው ማለት የተሰማኝን ስሜት ነው፣ የተሰማኝን ነው ያተናገርኩት ማለት